ጠቅላይ ሚኒስትር አብይ አህመድ በትላንትና እለት ከተቃዋሚ ፓርቲዎች ጋር ውይይት አድርገዋል። በውይይቱ ከተሳተፉ ፓርቲዎች መካከል ኢህአፓ ስብሰባውን ረግጦ ሲወጣ ኦፌኮ ደግሞ ከነጭራሹ በውይይቱ አልሳተፍም ብሏል። ተቃዋሚዎቹ ለምን ውይይቱን ተቃወሙ ስንል የፓርቲ አመራሮቻቸውን ጠይቀናል። ከኢህአፓ ተቀዳሚ ፕሬዝደንት አብርሃም ሃይማኖት አስተያየትን ጀምር የሀገሪቱ ሁኔታ ላይ እንወያያለን የሚል ስለሆነ በጉጉት ነበረ የተገኘ ነው ሀሳብ በመያዝ ጥያቄዎቻችንን እና እንዲመለሱ የምንሻቸውን ባይመለሱም ለታሪክ ይቀመጡ የምንላቸውን ዋና ዋና ጭብጦች ይዘን ነበረ የተገኘ ነው ያገኛችሁት ግን ምን ሆኖ ነው ሀገር አቀፍ ፓርቲዎች በተለይ ጠንካራ ሀሳብ አላቸው የሚባሉ እድል አልተሰጣቸውም ሆን ተብሎ በሚመስል መልኩ የክልል ፓርቲዎች ለምሳሌ ትግራይ ውስጥ ብዙ ፓርቲዎች አሉ አምስት የትግራይ ፓርቲዎች እንዲናገሩ በተመሳሳይ ጉዳይ ላይ እድል ሰጥተዋል እንዲሁም የተለያዩ በወረዳ፣ በዞን፣ በቀበሌ የተደራጁ ፓርቲዎች ብቻ እድል ሰጡ። እንደ ኢህአፓ አይነት ሀገር አቀፍ ፓርቲዎች ትልልቅ ጥያቄ ያላቸው ምንም እድል አልተሰጣቸው። የተነሱትም ጥያቄዎች ለህዝቡም ይጠቅማሉ የምንላቸው አይደለም። አንዳንዶቹ ውዳሴ ናቸው፣ በኮሪደር ልማት ምስጋና፣ በሌሎችም ነገሮች ላይ መሞጋገት አይነት ነገር ነው። የኢኮኖሚ፣ የሰላም እና የጸጥታ የደህንነት ጉዳይ እንዲሁ ለይስሙላ ይቀርባሉ። ሆን ተብሎ ይመስላችኋል የተመረ ጡ ሰዎችን እድል ይሰጡ የነበረው ጠቅላይ ሚኒስትሩ? አዎ ይሆን ተብሎ የሚለው እርግጠኛ ሆነን ባንለውም፣ ነገር ግን እድል ለማግኘት የተደረጉ ሙከራዎች አልተሳኩም። በዛ ምክንያት ዛ መቆየቱ ጥቅም ያለው ሆኖ ስላላገኘ ረግጠን ወጥተናል። ረግጦ በመውጣት ሂደት ውስጥ ያጋጠማችሁ ችግር አለ ወይ? ከዚሁ አያይዘው የሚመልሱልኝ ጠቅላይ ሚኒስትሩ የጠሩትን ስብሰባ ረግጦ መውጣት ምን ለማሳካት ነው? የፖለቲካ መልእክት አለው ወይ የእናንተ ረግጦ መውጣት ምን የሚለውጠው ነገር አለ? እውነት ለመናገር ብዙዎች ባትገኙ ይሻል ነበረ የሚሉ አስተያየቶች ይሰጣሉ። እኛ ግን የሀገሪቱ ትልቅ መሪ በጠሩ ስብሰባ ላይ አለመገኘትን አልመረጥንም። ተገኝተን እድሉን መጠቀም አለብን የሚል ነበረ ፍላጎታችን። በዛ ስብሰባ ላይ መቀጠሉ ምላሹ ምን ሊሆን እንደሚችል ገብቶናል። በአጠቃላይ የተሰጡትንም ጥያቄዎች፣ አስተያየቶችን ከሰማን በኋላ በዛ ውጤት ያለ ሆኖ ስላላገኘ ነው። ምንም እንኳን ተጽዕኖ ባይፈጥርም ስብሰባውን ረግጠን መውጣታችን ነገር ግን ተቃውሟችንን ለማሳየት እና ማስተላለፍ የፈለግነው እንደዚህ አይነት ስብሰባ አይደለም የጠበቅነው። እውነተኛ በሀገሪቱ ጉዳይ ላይ ተነጋግረን እጩ መንግስትን ፓርቲዎች ያገባናል በኢትዮጵያ ሉዓላዊነት ጉዳይ፣ ጸጥታና ደህንነት ጉዳይ፣ ሰላሟ ጉዳይ፣ ኢኮኖሚያዊ ጉዳዮች ላይ ይመለከተናል። ስለዚህ ተወያይተን በጋራ ችግሮችን መፍታት አለብን። የፖለቲካ ምህዳሩ ከመቼውም ጊዜ በላይ ጠቧል። እነዚህም የሚሰፉበት ዙሪያ ላይ እና መንግስት ህገ መንግስታዊ ስርዓቱን አክብሮ የሚያስከብርበት ሁኔታ እንዲፈጠር እኛም ጥያቄ ማቅረብ ሀሳብ መስጠት ስለሚጠበቅብን ነበረ ስብሰባው ላይ የተገኘ ነው ነገር ግን ስብሰባ ምንም እርባና ቢስ ትርጉም የለሽ ስብሰባ ሆኖ ነው የተጠናቀቀው። የተለመዱት መልሶች ናቸው የተመለሱት። እውነተኛ ውይይትና ንግግር፣ ድርድር እውነተኛ ሀገራዊ መግባባት እርቅ እንዲካሄድ እውነተኛ ናሽናል ዳያሎግ። አሁን እኛ ራሳችንን ከናሽናል ዳያሎጉም አግልለናል። በተመሳሳይ የሀገሪቱ ጠቅላይ ሚኒስትር እች ሀገር በጣም ከባድ አደጋ ላይ ስለሆነች እውነተኛ ውይይት እንዲያደርጉና በቅን ልብ ተቃዋሚ ፓርቲዎችን እንዲያነጋግሩ እንሻለን። ለ የሚያወዱሷቸውን ብቻ ሰብስበው የሚያደርጉት ውይይት የትም አልደረሰም፣ እስከዛሬም ለሀገሪቱ መፍትሄ አልሆነም። ሀገሪቱ ከድጡ ወደ ማጡ ነው የተጓዘች ያለች። ያንን መልእክት ለማስተላለፍ የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና ለምን በውይይቱ እንዳልተሳተፉ እንዲገልጸውልናል ችግር ለመፍታት በማይችል ወይም በማይፈለግ ስብሰባ ላይ ዝም ብሎ እየሄዱ መሳተፉ ብዙ ትርጉም ሰው የለውም ነው ያለን። ነው ለምን የተጠራ ይመስልዎታል? ችግር ለመወያየት ካልሆነ በመንግስት በኩል የህዝብ ግንነት ስራ ይመስላል። የህዝብ ግንነት ስራ ደግሞ ከንጉሱ የመጨረሻ አመታት ጀምሮ ደርግን ብዙ ሞክሯል፣ ኢህአዴግን ብዙ ሞክሯል፣ እስካሁን ብልጽግና ሲሞክር ነበር። ብዙ ትርፍ አላገኘንበት። ኢትዮጵያ እኮ ባለፉት ሀምሳ አመታት ከመገዳደል ፖለቲካ ወደ መደራደር ፖለቲካ አልመጣች። እሱ እስካልመጣ ድረስ ምንም የምፈጣ ነገር የለም። እንደዚህ አይነት እድሎች ሲገኙ በተለይ ከከፍተኛ ባለስልጣናት ጋር ሀሳብን ማንሸራሸር፣ ህዝብ እንዲሰማው ማድረግ፣ በመገናኛ ብዙኃን እንዲደርስ ማድረግ ነው አይደለም እና እንደዚህ እድሎችን ማጣት እንደ ፖለቲካ ፓርቲና እንደ ፖለቲካ መሪ እድልን አሳልፎ መስጠት አይሆንም ወይ? ምንም እንትን የለውም አሁን ባለው ሚዲያ ብዙ መንገዶች ሀሳባችን መግለጽ ለህዝብ እንዲደርስ ማድረግ ብዙ መንገዶች አሉ። ዝም ብሎ ጉንጭ አልፋ ስብሰባ፣ ውይይት ያልሆነ ውይይት። የሄዱትም እኮ ምንም እንዳላገኙ በግልጽ እኮ ይታያል። ቁጭ ብሎ መፍታት ያለብን መሰረታዊ ችግሮች አሏል የፖለቲካ የኢኮኖሚ የምን ሁሉ ያየን እኛ እዚህ ግብዣ አለ በተባለ ቁጥር ይህን አጀንዳው ሁሉ በማይታወቅበት እንትን እያል ብዙ ትርፍ የለውም ማለት ለመንግስትም ብዙ ትርፍ የለውም። በእኛ እንትን እንዲህ ዓይነቱ ጨዋታ ለማንም ትርፍ የለውም። ሰው በስብሰባ ነው አስራ ሰባት አመት የቆየው ታውቃለህ። ውይይት የሚባል መኪና ታክሲ አቋለሁ በዛ ከሆነ ተሰየመ ውይይት የሚባለው ግን ምንም ሳይፈታ ኢህአዴግም ሀያ ሰባት አመታት ትንሽ ቀልጣፋ ናቸው ምናምን ናቸው የበላይነት ቤታቸውን አስጠብቀው በዩቡ ችግሮች መሰረታዊ የሆኑ የአገሪቷን ችግሮች ሳይፈቱ ከዛ ሲሸሹ ያውኛ እናቃለን በሚለው ፖለቲካ በትግራይ ህዝብ ላይ ያንን አመጡና እግዚአብሔር ቅጣት የሚመስል መአት እንዲወርድባቸው አድርጎ ብልጽግናም ላለፉ ላለፉት ሰባት ሰባት ሞከርን እኮ ጠቅላይ ሚኒስትሩ አምባገነን ናቸው፣ እየሰሩ ያሉት ስራ አገርን ወደ አስከፊ ሁኔታ እየወሰድ ነው ብላችሁ የምታምኑ ከሆነ መገናኛ ብዙሀን በሚያስተላልፉት እንደዚህ አይነት መድረክ ላይ ጠቅላይ ሚኒስትሩን ፊል ለፊት መጋፈጥ ማን እንደሆኑ መናገር በራሱ አንድ የትግል ስልት ነው። ባለፉት ሰባት አመታት እኮ ከሀገር ውስጥ ውጭም በቀጥታም በተዘዋዋሪም ጠቅላይ ሚኒስቴሩም ባሉበት በሌሉበት ከጠቅላይ ሚኒስቴሩ ባለስልጣናት ጋር ብዙ ምንትሮች የሌሎች ምን የሚቻሰው ሌሎች አባሎቻችንም ተወስዶ ስልጠና ተመክሮ ልብ መላወት እየተባለ ብዙ ገንዘብ ይወጣል። ብዙ ስብሰባዎች ስብሰባዎች እኮ ቀላል አይደሉም። እዚህ ሀገር የሚደረጉት ዋና አንዳንድ ጊዜ እኮ ሀገሪቱ ስብሰባ ስራ እኮ ስብሰባ ሆነዋል። ይሄ እልቂት ባቆም አልተቻለም። በእንደዚህ አይነት የተካሄደ ያለውን ቀውስ ማስተካከል አልቻለም። ምክክር ኮሚሽን አይደለም የሚባለው ሶስት አመት ተኩል እኮ ሊሆነው ነው። አጀንዳ ሳይጨርስ አጀንዳ አጀንዳ ሳይጨርስ በመጣ ዓመት ምርጫ ይባላል። ሀቀኛ ምርጫ ቢመጣ እንሳተፋለን። ምንም የተለየ እኮ ፍላጎት የለንም። ዋናው ነገር ግን ችግሮችን በማይፈታ ጉዳይ እና ያንን አቅጣጫ ያልያዘ ጉዳይ ዝም ብሎ ሕዝብንም ራሲንም ማንንም ለማሳሳት እዛ ውስጥ መሳተፉ ብዙ ጥቅም ለው ፖለቲካ ፓርቲዎች ብቻ ሳይሆን ሌሎችም የኅብረተሰብ ክፍሎች ከስብሰባው በፊት ኮሪደር ልማቱን ይጎበኛሉ። እርስዎ ጎብኝተዋል? አንገድ ላይ እኮ ሄዳ ያለው በየቦታው የሚደረጉትን ከዛ ጋር ተያይዞ ያሉትን ነገሮች ያለው ግን ዋናው ጉዳይ እነዚህ ነገሮች ላይ ያለው ያገቱ ሀብት ሰላሳ ሚሊዮን ስት ሚሊዮን ህዝብ እየተራበ ነው። ለዛ ነው ቢውል የሚሻለው ወይ አዲስ አበባን በማሳመር ላይ ነው ቢውል የሚሻለው፣ ምርጫው ያንተ ነው። ገባ ፕሮፌሰር፣ በጠቅላይ ሚኒስትሩ ተስፋ እየቆረጡ ይመስላል። ቢያንስ ቢያንስ በትግሉ ተስፋ አልቆረጥኩም። በጠቅላይ ሚኒስትሩ ነገርኩ እኮ በትግሉ ተስፋ አልቆረጥኩ። ጠቅላይ ሚኒስቴሩም አንድ ቀን ንጉሰ ለስላሴ ሰማን አመት ምን ገፍቶ ምን ገፍቶ ምን እንዳገኙ ደርግም ምን ሰርቶ ምን እንዳገኘ ህወሀት ምን አድርጎ ምን እንደሆነ ከዚህ ሁሉ ተምሮ ጠቅላይ ሚኒስቴሩም የአገሪቷን ፖለቲካ ያስተካክላሉ የሚል ተስፋ ሊኖር ይችላል። ግን እስካሁን ድረስ እንዳልተሳካ ደግሞ ሁሉም ያውቃል። ከምዕራብ ትግራይ የተፈናቀሉና ላለፉት ዓመታት በመጠለያ ካምፖች የሚኖሩ ተፈናቃዮች ወደ ቀያቸው ለመመለስ ካለፈው ሳምንት ጀምሮ በተለያዩ ቀናት ሰልፍ ሲያደርጉ መቆየታቸውን ዘግበናል። በዚህ ሳምንትም ትናንትናና ዛሬ የተቃውሞ ሰልፍ ያደረጉ ሲሆን ነገም እንደሚቀጥሉ የሰልፉ አስተባባሪዎች ለቢቢሲ ገልጸዋል። በመጠለያ ካምፖቹ አሁንም ፈታኝ ሁኔታ ውስጥ እንደሚገኙና በመጪው ክረምት ደግሞ ነገሮች የበለጠ ይባባሳሉ ብለው እንደሚሰጉ ተናግረዋል። ከምዕራብ ትግራይ የተፈናቀለችው ብስራት አጽበሃ ሰልፉ ለሶስት ቀናት ቀንም ሌሊትም እየተደረገ እንደሆነ ለባልደረባችን ላይን ጽጋብ ገልጻለች። እኛ የጠየቅነው ያለነው በሰላም የሆነ መንገድ ሰላም መፍትሄ እንዲመጣልን ወደ ቀያችን እንድንመለስ ማሰርተን እንድንበላ እኛ ተረጅ ሳይሆን ረጅና ነው የነበር ነው ና እኛ ከዚህ ረድኤት አንፈልግም። እንውጣበት ተመልሰን ወደ ቀያችን ሰርተን እንብላበት ብለን ሰላም አሰርተን እያደረግን ነው። ድምፃችን ለዓለም ለተለያዩ አደራዳሪ ድምፃችን እንዲሰሙን ነው ወደ አደራራ የወታል ዛሬ ማለት ነው። በስከፊ እውነት ምናሳልፍ ያለ ነው በሰቆቋ ሚረዳ እናያግዘን ድርጅት የለም ሁሉ ወጥተዋል፣ እና የምንበላበት ነገር የለም ቀን በቀን ሬሳ ክምር እያወጣን ሳያወጣ አንኖርም። በቃ እኛ በሰለማዊ ሰልፊ በሰለማዊ ጥያቄ መልሳችን ካልተመለሰ መሄድ ነው ያለብን። በቃ ዛ ያለን ማህበረሰብ ሰብስበን የቀረውን ማህበረሰብ ሰብስበን ወደ ቤታችን መልሱ እያል ያለ ነው። ያን መልስ ካልተመለሰልን ግን ቤታችን ራሳችን በተለያየ ነገር አድርገን ወደ ቤታችን መመለስ ነው አስበን ነው ያለ ነው ማለት ነው። እንግዲህ የዛሬው ያደረጋችሁ ሰለማዊ ሰልፍ ተከትሎ ከሚመለከታቸው አካላት ያነጋገራችሁ አካል አለ? የለም እንግዲህ ና ጨዋታችን እያሰማን ነው ነው ለፖስት ከመሰልፋችን ለዛሬ የሚቋረጥ አይደለም። እዚህ ነው የምናድረው፣ እዚህ ነው የምንውለው። እዚህ ውለናል እናድራለን፣ ነገም እዛው ነን። ፌዴራል አካል ቢሆነ አዳራዳሪዎች አካላቸው ቢሆኑ እኮያቸው ይዋጡ እያልን ነው ድምፃችን የምናሰማ ያለ ነው ማለት ነው። ጽላል የሲቪል ማህበረሰብ ስራ አስኪያጅ የሆነው ምስግና ዘሩ በበኩሉ እስካሁን ከሚመለከታቸው የመንግስት ባለስልጣናት መፍትሄ ባያገኙም ለጥያቄያቸው መልስ እስከሚያገኙ ድረስ ተቃውሞውን እንደሚገፉበት ተናግሯል። በአደራዳሪዎች እና በተደራዳሪ አካላቶች ጫና ለመፍጠር ነው። መሰረታዊ እንትኑ እና በህዝቡ ያለውን መከራ በጣም አስቸጋሪ እና በጣም ከባድ ስለሆነ በእነዚህ አካላት ያሉ ትካላት ወይ ደግሞ ሰዎች